ዕለተ ሐሙስ ህዳር አራት ቀን 2018 ዓ.ም. አክብሮታዊ ሰላምታችን በያላችሁበት ይድረስ ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከእሳቱ ዜናዎች ጋር ማርቆስ ጎዳይ በሆነኝ አብራችሁን ቆዩ። አርስተ ዜናዎቹን አስቀደምን። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ በሰራተኞች ላይ የተፈጸመውን ድርጊት ኮሚሽኑ አወገዘም። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞሮጂክ ፊቨር በሽታ ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን ተሰማ። ከውጭ ትራምፕ አሜሪካ የቡድን ሀያ ስብሰባ ላይ እንደማትሳተፍ ያሳለፉት ውሳኔ ኪሳራው ለራሳቸው ነው ሲሉ የደቡብ አፍሪካው ፕሬዚዳንት ገለጹ። ወደ ዝርዝሮቹ አለፍን። በቅድሚያም የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ከቀረበባቸው ክሶች በሁለቱ ነፃ ወጡ። ፍርድ ቤቱ የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ከቀረቡባቸው ሶስት ክሶች በሁለቱ ክሶች ነጻ ያላቸው ሲሆን በሶስተኛው ክስ ጥፋተኛ መባላቸው ታውቋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ከቀረቡባቸው ሶስት ክሶች በሁለቱ ክሶች በነፃ ሲያሰናብታቸው በሶስተኛው ክስ ማለትም ሕገ ወጥ የጦር መሳሪያ ይዞታ ጥፋተኛ እንዳላቸው ጠበቃቸው አበራ ንጉስ አስታውቀዋል። ጠበቃቸው እንደተናገሩት ፍርድ ቤቱ አቶ ታየ ደንዳን ከመጀመሪያዎቹ ሁለት ክሶች ነጻ አድርጓል። እነዚህም ክሶች ለታጣቂ ቡድኖች ሞራላዊና የቃል ድጋፍ መስጠት እንዲሁም መንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉ ናቸው። ፍርድ ቤቱ አቃቢ ህግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል ወሰነ ሲሆን፣ ይልቁንም ሀሳብን በነፃነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርቷል ሲሉ ጠበቃ አበራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንዳን ያልተፈቀደ የጦር መሳሪያ ይዞ በመንቀሳቀስ በሚል ሶስተኛው ክስ ጥፋተኛ ብለዋቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬ የመሳሪያ ህጋዊነትን ማረጋገጥ አልቻሉም የሚል ድምዳሜ ላይ ደርሷል ብለዋል። በዚህም ፍርድ ቤቱ ውሳኔ ለመስጠት ለህዳር 15 ቀን 2018 ዓ ም ቀጠሮ መስጠቱን አመላክተዋል። የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ ሆነው ያገለገሉት አቶ ታዬ ደንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓም በቁጥጥር ስር መዋላቸው ይታወሳል። በሀገሪቱ የተለያዩ አካባቢዎች እየተከሰተ ላለው የሰብአዊ መብት ጥሰቶች በቂ ትኩረት ሊሰጥ እንደሚገባ ኢሰመጉ አሳሰበም። የኢትዮጵያ ሰብአዊ መብቶች ጉባኤ በተለያዩ ጊዜያት የሚፈጸሙ ሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎች በሕግ ተጠያቂ እንዲሆኑ መግለጫዎች ማውጣቱን አስታውቋል። ነገር ግን የፌዴራል የመንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የዜጎች መብት ጥሰት ተባብሶ መቀጠሉንም አስታውቋል። ሀብታም አያሌው ዝርዝሩን አዘጋጅተዋለች። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን እና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት፣ ለአካል ጉዳት እንዲሁም ለእገታ የዳረጉ ጥቃቶች መፈጸማቸውን ማረጋገጡን አስታውቀዋል። ኢሰመጉ በምስራቅ አርሲ ዞን ሸርካ ወረዳ ከመስከረም 2 እስከ ታህሳስ 15 ቀን 2017 ዓም ድረስና ህዳር 30 ቀን 2017 ዓም በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን የመረመረ ሲሆን በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂት ትኩረት እንዲሰጣቸው እና ድርጊት ፈጻሚዎች ተጠያቂ እንዲሆኑ መግለጫዎችን በማውጣት ጥሪ ማቅረቡን አስታውሰዋል። ነገር ግን በከፍተኛ ሁኔታ እየተባባሰ የመጣና የክልሉም ሆነ የፌዴራሉ መንግስት አካላት ለሰባዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው ጥሰቱ እንደቀጠለ ይገኛል ሲልም ጉባኤው ህዳር ሁለት ቀን ሁለት ሺ አስራ ስምንት ዓ.ም ባወጣ የግኝት ሪፖርት ገልጸዋል። ኢሰመጎ አሰባሰብኩት ባለው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካ እና በሆሎንቆ አቢ ወረዳዎች ከጥቅምት አስራ አራት እስከ አስራ ስምንት ቀን ቀን 2018 ዓ ም ባሉት ተከታታይ ቀናት ብዛት ያላቸው የኦርቶዶክስ እምነት ተከታዮች የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑን እና የተወሰኑትም ታግተው መወሰዳቸውን ጠቅሰዋል። ኢሰመጎ የሟቾች እና የታገቱ ሰዎችን ማንነት እና ሌሎች መረጃዎችን የሚያሳይ ሪፖርት ወደፊት ሙሉ የምርመራ ስራው እንደተጠናቀቀ ግኝቱን ለህዝብ ይፋ የሚያደርግ መሆኑንም አስታውቋል። በተመሳሳይ በደቡብ ኢትዮጵያ ክልል በጋሞ ዞን የዘይሴ ማህበረሰብ ያቀረበውን የልዩነት የወረዳ አስተዳደራዊ መዋቅር ጥያቄ ጋር ተያይዞ ጥቅምት 10 ቀን 2018 ዓ ም በተቀሰቀሰ ግጭት ንጹሐን ዜጎች ላይ የአካል ጉዳት መድረሱን እና በርካቶች ለእስር መዳረጋቸውን ኢሰመጎ ከአካባቢው ካሰባሰበው መረጃ ለመረዳት መቻሉን በዚሁ ሪፖርት አካል። በመሆኑ የኢሰመጉ የፌዴራልና የኦሮሚያ ክልል መንግስታት በክልሉ ከጊዜ ወደ ጊዜ እየተባባሱ የመጡ የሰብአዊ መብት ጥሰቶችን በቂ ትኩረት በመስጠት የህዝቡ ሰላም ተጠብቆለት የመኖር መብቱን እንዲያከብሩና እንዲያስከብሩ በዚሁ የግኝት ሪፖርት አሳስበዋል። እንዲሁም የፌዴራልና የኦሮሚያ ክልል መንግስታት የዜጎችን በህይወት የመኖር መብት የማስከበር ግዴታቸውን በአግባቡ እንዲወጡ በተለይ ጥቃቶች በተደጋጋሚ በሚፈጸምባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉም ጠይቀዋል። በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶችም የፌዴራል እና የኦሮሚያ ክልል መንግስት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ መከላከል ስራን መስራት፣ ተፈጽሞ ሲገኙ አፋጣኝ ምላሽ የመስጠት ስራን በትኩረት መስራት ኃላፊነታቸው አድርገው እንዲወጡም ኢሰመጎ ጥሪ አቅርበዋል። በተጨማሪም በምስራቅ አርሲ በተፈጸሙ ግድያዎችና አፈናዎች ላይም በሃይማኖት ተቋማት ጉባኤ በኩል የተጀመረው የምርመራ ሂደት መኖሩን እገነዘባል ያለው ጉባኤው ሂደቱ ዓለም አቀፍ የሰብዊ መብት ደረጃዎችን ያሟላ ሙሉ በሙሉ ገለልተኛ የሆነ ግልጽና ተአማኒነት ያለው እንዲሆን መንግስት እንዲያረጋግጥ እንዲሁም የምርመራው ግኝትም ለህዝብ ይፋ ተደርጎ ጥፋት ፈጻሚዎች፣ ትእዛዝ ሰጪዎች በህግ እንዲጠይቁ ማሳስበዋል። የምስራቅ አርሲ ዞን ሸርካ ወረዳ የጸጥታ አካላትን በተለያዩ ቀበሌዎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶችን እንዲቆሙ ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት አድራጊዎችን ለህግ ማቅረብ ተጠያቄ እንዲሆኑ የድርሻቸውን እንዲወጡም ጉባኤው ጠይቋል። እንዲሁም የደቡብ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎችን የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ መልኩ በሰላማዊ መንገድ በወቅቱ የሚፈታበትን ሁኔታ እንዲያመቻቹ እና በሂደቱ የሚፈጠሩ ግጭቶች እንዲከላከሉ ኢሰመጉ ጥሪ አቅርበዋል። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ በሰራተኞች ላይ የተፈጸመውን ድርጊት ኮሚሽኑ አወገዘም። የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ህዳር 3 ቀን 2018 ዓ ም ባወጣው መግለጫ አውግዟል። ኮሚሽኑ ጉዳዩን በተገቢ ሁኔታ አጣርቶ ሕግ ተላልፎ በተገኙ የዚሁ ድርጅት ሰራተኞች ላይ ተገቢውን እርምጃ እንደሚወስድም አስታውቋል። ሌሎች ጉዳዩ የሚመለከታቸው አካላትም አስፈላጊውን የእርምት እርምጃ እንዲወስዱ ጥረት እንደሚያደርግም ኮሚሽኑ ገልጿል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የቶዮ ሶላር ኩባንያ ተቆጣጣሪ በሆነው የውጭ ዜጋና የኩባንያው ተቀጣሪ በሆነ አንድ ኢትዮጵያዊ ሰራተኛ መካከል በተፈጠረ ግጭት በኢትዮጵያዊ ላይ በተፈጸመ ድብደባ ጉዳት መድረሱን ቀደም ሲል ገልጾ ነበር። ኮርፖሬሽኑ በጉዳዩ ላይ አስፈላጊውን ማጣራት በማድረግ በኢትዮጵያዊው ሰራተኛ ላይ ጥቃቱን የፈጸመው የውጭ ዜጋ አስፈላጊው አስተዳደራዊና ሕጋዊ እርምጃ እንዲወሰድበት እንደሚያደርግም ገልጿል። ይህ በእንዲህ እንዳለ ከአዋሳ ኢንዱስትሪ ፓርክ ሰራተኞች የተገኘው መረጃ እንደሚጠቁመው በፓርክ ውስጥ በተለያዩ ጊዜያት በውጭ ሀገራት ዜጎች አካላዊና ስነ ልቦናዊ ጥቃት እንደሚደርስባቸው ያመላክታል። ባሳለፍነው እሁድም ጥቅምት 30 ቀን 2018 ዓ ም በፓርክ ውስጥ በሚገኝ ቶዮ ሶላር በተባለ ኩባንያ አንድ ቻይናዊ አንድን ኢትዮጵያዊ ሲደበድበው እና ልጁም መሬት ላይ ወድቆ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ በስፋት ተሰራጭቷል። በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታን ሲያክሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸው ተሰማ። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቀዋል። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫቸው እስካሁን ድረስ ስምንት ሰዎች በበሽታው እንደተጠረጠሩ መግለጻቸውን ናሁ ቴሌቪዥን በዛሬው ሁለት የቀን ዜና ወጃው መዘገቡ ይታወሳል። መግለጫው ከክልል ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላቦራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ ይገኛልም ብሏል። በመሆኑም መላው ህብረተሰባችን፣ የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ላይ ሌላ ተጨማሪ መግለጫ እስኪሰጡ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርጉ አሳስቧል። በአፍ፣ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስገንዝቧል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታልን ጠቅሶ ቢቢሲ ዘግቧል። በሄሞራጂክ ፌቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንታት ገደማ በፊት እንደነበርም የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ መናገራቸውንም ዘገባው አክሏል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ እንደታየም ተገልጿል።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 ትራምፕ አሜሪካ የቡድን ሃያ ስብሰባ ላይ እንደማትሳተፍ ያሳለፉት ውሳኔ ኪሳራው ለራሳቸው ነው ሲሉ የደቡብ አፍሪካው ፕሬዝዳንት ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ ጆሃንስበርግ በሚካሄደው የቡድን ሀያ አባል ሀገራት ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔ ከራሳቸው ባለፈ ማንንም እንደማይጎዳ የደቡብ አፍሪካው ፕሬዝዳንት ሲር ራማፎርሳ ተናግረዋል። ፕሬዝዳንት ራማፎርሳ አሜሪካ በእርግጠኝነት የቦይኮት ፖለቲካ እንደሚሰራ ዳግም ማሰብ ይኖርባታል፣ ምክንያቱም በእኔ ሀሳብ ይህ ሁኔታ ከዚህ በኋላ አይሰራምና ብለዋል። ትራምፕ ባሳለፍነው ሳምንት በትሩዝ የማህበራዊ ትስስር ገጻቸው ላይ የዓለማችን እጅግ ባለጸጋ ኢኮኖሚ ባለቤት ሀገራት መሪዎች በጆሃንስበርግ በሚያካሂዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ አስታውቀዋል። ትራምፕ ይህንን ያስታወቁት በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሳደዱ እና መሬታቸው እየተነጠቀ ነው በሚል አመክኒው መሆኑን ቢቢሲ ዘግቧል። ዩናይትድ ስቴትስ በቡድን ሀያ ስብሰባ ላይ ለአለመገኘት መወሰኗ ያሳዝናል ያሉት የደቡብ አፍሪካው ፕሬዝዳንት ራማፎሳ፣ ነገር ግን በስብሰባው ባለመገኘቷ ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉም ተናግረዋል። ፕሬዝዳንቱ አክለውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ ሲሉም ተደምጠዋል። በስብሰባው መጨረሻም እንደ ቀደመው ሁሉ መሰረታዊ የሆኑ ውሳኔዎች እናሳልፋለን፣ አለመኖራቸው የእነሱን ኪሳራ ነው ሲሉም ገልጸዋል። በመጨረሻም ዜና አሜሪካ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ታሪክ ረጅሙን የመንግስት አገልግሎት መዝጋትን የሚያቆመውን ህግ መፈረማቸው ተገለጸ። ትራምፕ የተቋረጠ የምግብ እርዳታን እንደገና ለማስጀመር በመቶ ሺዎች የሚቆጠሩ የፌዴራል ሰራተኞችን ደሞዝ ለመክፈልና የአየር ትራፊክ ቁጥጥር ስርዓትን ለማስጀመር የህዝብ ተወካዮች ምክር ቤት ድምፅ ከሰጡ ከሁለት ሰዓታት በኋላ ውሳኔውን አሳልፏል። የትራምፕ ከፍተኛ ድጋፍ ያገኘው በሪፐብሊካን የሚመራው ምክር ቤት ፓኬጁን 222 በ209 በሆነ ድምጽ አጽድቆታል ተብሏል። የፌደራል የጤና መድህን ድጎማዎችን ለማራዘም ስምምነት ላይ ለመድረስ ባለመቻሉ ዲሞክራቶች ከፍተኛ ተቃውሞ ቢያሰሙ ውሳኔው መጽደቁን ቢቢሲ ዘግቧል። ትራምፕ ሴኔቱ ያሳለፈውን ረቂቅ ህግ መፈረማቸውን ተከትሎ ለ43 ቀናት ስራ ያቆሙ የፌዴራል ሰራተኞችን ከዛሬ ጀምሮ ወደ ስራቸው ይመለሳሉ ተብሎም ይጠበቃል። ሙሉ በሙሉ የመንግስት አገልግሎቶችና ስራዎች በምን ያህል ፍጥነት ሊመለሱ እንደሚችሉ ግን ግልጽ አልሆነም፣ መባሉን ዘገባው አክሏል። በዚህም ምክንያት የገንዘብ ድጋፍ እስከ ጥር 30 ድረስ የሚራዘም ይሆናልም ተብሏል። ይህም የፌዴራል መንግስት ካለበት የ38 ትሪሊዮን ዶላር እዳ ላይ በየአመቱ 1.8 ትሪሊዮን ዶላር እዳ እንዲጨምር ያደርገዋል ሲል ቢቢሲ በዘገባው አስነብቧል።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 አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለምሽቱ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከምሽቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ ያደረግን፣ መልካም ምሽት።